እናንተ ጉድልን ገራችሁማ! የማዳም ቅመሞች ወርቅ ገዙአሉ፣ ለማናትሉ ሀብታሚ ሀብታ ምቀብሳላሉ፣ ለራሷ አሮባ የሶታ ማሰላልች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰዎች እንዴት ናችሁ? አልহামዱሊላ በጣም ሰላም ነኝ እያላችሁ በሰላማችሁ ይብዛ። ቤት ያድስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። እኔ ወርቅ አላልኩም፣ እንዴው ብረት እንኳ አላልኩም እኔ እዚህ ዝም ብላችሁ ሰብስክራይብ አበተን ቻናል አርጋችሁ ሄዶ ልክራን እንደዛው ቻናል አርጋችሁ አባል ሁኑ ቤተሰብ ሁኑ ነው ያልኩት። ለማንኛውም ወደ መጣሁበት ነገር ይሄድ ማለት ነው። እንደው አንዳንድ ጊዜማ እብደታችን፣ ጅልነታችን፣ አስተሳሰባችን ሳስበው ራሱ አረብ ሀገር ብለን የመጣንበት አማኑኤል እየመሰለኝ። ኧረ ምነው ምነው የመጣችሁበትን ረሳችሁ? ከዛስ መምጣቱንስ እንዳሻው መጡት ነው ችግር የለውም። እዚስ የአረባችሁ ከላይ ከታች ቁም ስቅላችሁ ውሰጁ፣ አንሹ፣ አምጩ፣ ፍጩ፣ ከኪው እንደው እንደዚህ እናታችንን ብንታዘዝ ራሱ አይደለም ወደ አረብ ሀገር ልንመጣ የተሞላቀቀ ህይወት አይኖራንም ነበር። አይ ክፉ ልታናግሩኝ ነው? አቦ እንደው እግራችሁ አድ ሰነጣጣቀም፣ የቆማችሁበት ጉልበታችሁስ መስመር አልሰራም። እስኪ ከእግራችሁ ከቁርጥ ምንታችሁ ከፍ ብላችሁ እስኪ። አረንጓዴ መስመር የሚናገር ድካማችሁን ልፋታችሁን መቆማችሁን የሚናገር መስመር የለም። ጉበት መስሎ የወጣ ምነው? ወገባችሁ ጎንበስ ብሎ ቀና ማለት አላቃተውም? አልደከማችሁም? ዩኒፎርም መልበስ አልሰለቻችሁም? የምትፈልጉትን መብላት፣ የምትፈልጉትን መናገር፣ የምትፈልጉትን መሆን አልናፈቃችሁም? ያሰባችሁ ተናሳክታቹ ሀገራችሁ መመለስ ሰው እንደሚኖረው አይነት ህይወት መኖር ሳል አላሰባችሁ ግፈኛ ናችሁ እኔን ራሱ ግፍ እምታናግሩኝ ወረበል አድርጋችሁ ያናደዳችሁኝ መግዛቱን ግዙት ችግር የለው የሚገዛለት ግን ሰው ስንት ሰው አለ አረ የሚገዛለት እንተውትና ስንት ለዕለት ቁርሱ አሮበት የሚውል ስንት ሰው አለ የሚቀይረው ልብስ ያጣ ስንት ሰው አለ እናንተ ከመሬት ከምድርም ከሰማይም ብትጸድቁበት ምን ችግር አለው ለሀብታም አንቺ የአመት የኮንትራት ደሞዝሽን በወር ከዩቱብ እየሸቀሙ እያመጡ ካየሽላቸው ቪዲዮቸውን እኮ ዶላር እያስከፈልሻቸው ነው ቪዲዮ እያየሽ ምን አነሳቸውና ነው አንቺ ሁለት ሺ ሰባ መቶ ድርሃም ወርቅ የምትገዥ ቆይ ብርሽን የምትጠይበት አደሻል ወይስ ምንድን ነው ያውቁሻል ለመሆኑ ወይ ወይ ማወቅ እያል አንቺ አመት ሰርተሽ የምታመጪውን ብር እነሱ በወር ያመጣሉ። አንቺ ለአንድ ቀን ለአንድ ቀን የኢትዮጵያ ምግብ ወጠሽ መብላት እየፈለግሽ እነሱ ግን ከሀገራቸው ወደ ዱባይ ለመዝናናት ነው የመጡት። እንዳንቺ ሲወሲ ሲወሲ ዲግሪሽን ሰቅለሽ ሲወሲ ለማምጣት ላይታቸው ወርደው ምናምን አይደለም፣ የአረብ ሽንት ቤት ለማጠብ እነሱ ደግሞ የቱሪስት ቪዛ ተመቶላቸው ለጉብኝት ለመዝናናት ሰርጋቸውን ዱባይ ለማሳለፍ ነው የመጡት። ይሁን ችግር የለውም። ማለት ከንግግር አንጻር የቅናት መሰለብ መሰለኝ። እንደዛ አይደለም ግን በቃ የአንቺ ስራ የማዳም ቅመም ስራ፣ ሁሌ የማዳም ቅመም፣ ሁሌ የስንቱን ጎጆን ያቀና ነው። የማዳም ቅመሞች የስንቱን ያልጠገበ ሆድን ያስረፈረፍ ነው። የስንቱን የያዘነበለ ጎጆን ያቀና ነው። እናንተ ዩቱብ ለሚየው ዩቱብ እያየን ሶሻል ሚዲያ ላይ ለሚሰሩ ሰዎች እኛ የማዳም ቅመመን አውጀን አንድ ጊዜ ብንጠፋ ዋጋ የላቸውም ብነግራቸው ዋጋ ማለት ነው። ለአንዱ የፊልም ስክሪፕት ርዕስ ስንሆን፣ ለአንዱ ደግሞ የመሰረቂያ ማለትም በፍቅር ስም እየነገዱ ለሚያጭበረብሯት የማዳም ቅመም ትልካለች እየተባለ በስመጥር ስንወቀስ እንኖራለን። ኧረ እስከመቼን? አንተ ውይ! አልሰለቻችሁም በአላህ። እስኪ ንቁ። እንደ ተማረ ሰው አስቦ ይሻት አትማሩ ችግር የለውም ከገጠር ወጣችሁ ነው፣ ከአረሙ ምን ችግላችሁ ነው የመጣችሁት? ኦፍ ኮርስ ችግር የለውም ብልህ ናቸው እናቶቻችን። የድሮ እናቶች አይደለም ገንዘብ ኑሯቸው ቋጥረው መግዛት ያለባቸውን ነገር ገበያ ህደው አስተንት ነው ገዝተው ነው የሚመጡት። እንዴት መጠቀም እንዳለባቸው እራሱ ያውቃሉ ገንዘባቸውን። እናንተ ግን ምነው፣ ኧረ ምነው። ቆይ አንቺ የኢትዮጵያ ምግብ በልሽ ታውቂያለሽ? አረቤት ተቀምጠሽ አልናፈቀሽም እንዴት? ያ ይሁን እንዳሻው ችግር የለውም። እሑድ እንውጣ ቅዳሜ እንውጣ ይባባላሉ። የወርድ መውዛን አራግፋ ኬክ ቆርሳ ምን ብላ ምን ብላ ልትመጣ ለእሷ ለማናተሩ ለሮታ አሮታና ብርሽ ወይኔ በላቸው ማለት ክፉ አታናግሪም፣ ወላሂ ክፉ አታናግሮ ሰው። እኔ በእናንተ ገንዘብ አላዝ፣ በእናንተ ገንዘብ አይመለከተኝም። ግን እኔ የማዳም ቅመም ምን ይሰማኛል። ነገ ነገ መጨረሻቸው ያሳስበኛል። መጨረሻችን ምንድን ነው? የስንቱ በቃ ማለት በስም ብቻ ራሱ የማዳም ቅመም ስንባል ኢትዮጵያ ውስጥ ራሱ ችኮን አለ። ይሄ ስም በራሱ ክብራችን ቢሆንም ግን በጣም በአንዳንድ ሰዎች የተነሳ ክብራችን ውርድ እያለ ነው ወላሂ። እንዴት እናንተ ቆይ፣ ስንቱ ነው ሽንት ቤት እየተኛ መኝታ አጦ መኝታ ተሰቃየን እያለ ሽንት ቤት ሰይጣን ጋር የሚያድረው። የሽንት ቤት እንግዲህ ሰይጣን መናኸሪያ ነው። ሽንት ቤት የሚያድራለ ልጅ ጋር የሚያድራለ እንቅልፍ እንኳ በስርዓቱ የለል። ያችሉ ባላርም ብለን የምንነሳል እቃ አላልቅ እያለ ማሽን ተቀምጦ አላግዘን እያሉ በማሽን እንኳ ቁመን የምንወድ የምናደርሰን ትቶችቷለን ልብስ የሚተኮሰውስ፣ ድካሙስ ስቃዩስ የኔን ሁሉ እርግፍ ፈርቃችሁ ተውት። የናፍቆቱ ነገር ይረሳል። ትራስ ደገፍ ብለን እየየ ብለን ያለ ማንም ከልካይ የምናነበው በመንታ አይናችን ያ ይረሳል። በጉጉት አይናን የምንጠብቀን እናቶቻችንስ ይረሳሉ። እናሱ ለእናታችን ምን አርገናል? ማርገሻል ለናችን ለሮታ 2700 ብር በኢትዮጵያ ኦሬዲ መቶ ምናምን ሺህ ብር ነው። ምን አርጋችኋል? በመቶ ሺህ ብር እንደናትሽ ለከሽ አረብ አሳርመሽ ይላታል። እሺ የገጠሯ የከተማዋስ፣ እንዳሻወሽ ደክሟት ከላይ ከታች ብላ ወንድሞችሽን እያበሰለች ለማብላት የተቸገረችው እናትሽ ባንቺን አፍቆ የተሰቃየችው እናትሽን ለማሳረፍ ሰራተኛ ብለሽታ መቶ ሺህ ብር እኮ ቀላል አይደለም፣ ለናት ቀላል አይደለም። ለአንድ አምስት መቶ ሺህ ብር በወር ስድስት መቶ ሺህ ብር በወር ለሚያመጣ ሰው ይሄንን ብር ለነሱ እኮ ምንም አይደለም። ኢቭን አንድ ምሳ እንኳ ደህና አርጎ ላያበላቸው ይችላል። ለነዚህ ለነሩታ ማለት ነው ምክንያቱም እነሱ ተንደራቀው ተሞላቀው የሚኖሩ ምን የሚበሉት ምግብ ሆቴል ምን የሚሉት ሆቴል እናንተ ምን አለባችሁ? አንቺ ግን የአረብ ቤትን እያጠብሽ እንዲሁ ወላሂ ሳያው ራሱ ደሜ ነው ቀጥ ያሉ ምንን እናደረሻ ትሆ ማሰቡስ በራሱ የአረብ ሀገር፣ አማኑኤል ነው እንዴ የዚህን ታክል ልንሰራ ልንለወጥ እየመጣ ነው። የማንም የማንም ሰው እየመጣ ሲፈነጭብን፣ ማንም የአረብ ሀገር ሴት እያለች እያለ እስክርቢቱን ሲጽፍብን የማንም ፊልም ርዕስን ስንሆን፣ ኧረ ነቃ በሉ። የማዳም ቅመሞች ነቃ በሉ። ወላሂ እንዴ በጣም ያስጠላል፣ ከልክ አለፈ። የምር ለማንኛውም የተመቻችሁ ላይክ ሸር በማድረግ ላልደረሳችሁ አድርሶ ቤቴንም ሰብስክራይብ በማድረግ አበረታቱኝ። ይበቃኛል፣ ይህን ታክል ከወጣልኝ ማለት ነው። ነገር ግን በጣም ያናድላል። የምር እና ሰላም ሁኑልኝ፣ አመሰግናለሁ።